ጥለን እንዴት ቆያችሁ? እንዴት አረፈዳችሁ? የተወደዳችሁ ተመልካቾቻችን ሳምንቱ እንዴት አለፈ ምንባባልበት እንወድ ጊዜው ሆኗል። ከሳምንት ስለተሻገርን ከልብ እናመሰግናለን። አመስግነን እንጀምራለን። እናም ሳምንቱን መለስ ስብለን በነበሩ ሁነቶች ምንዳስስበት ጊዜ ላይ ነው የምንገኘው። ያማረ ሳምንት እንደነበራችሁ መገመት ይችላለሁኝ። እንዲያ ያለ ጊዜ ካሳልፋችሁ በጣም ደስ ይለናል። ሁላችንም ማለት በሚያስችል ደረጃ ብዙ ጊዜ ለመናገር ስናስብ በእኩል መጠን ስሜታዊ ከምንሆንባቸው ከእንባችን ጋር ከምንታገልባቸው ጉዳዮች መካከል ስለ ወላጆቻችን ማውራት ይመስለኛል። ዛሬ ይህንን ቀን አስቤ እኔ ከተለየኝ በጣም ጥቂት ጊዜ የሆነውን አባቴን አስቤ፣ ግን በጣም ጠንካራ አባቶች ስላሉ ለእነሱ መልእክት ማስተላለፍ መስሎኝ ነበረ። እንዲህ አይነት ምኞቴ እናገራለሁ ብዬ ነበር፣ ግን አሁን ጊዜው ሲሆን በተለያዩ ሀሳቦችን እያሰብኩ መጥቼ ክብደቱን እየተመለከትኩት ነው። የኪነ ጥበብ ጸጋ ያላቸው ሰዎችን በጣም የምቀናባቸው እንዲህ ባለ አጋጣሚ ላይ ስገኝ ነው። ምክንያቱም ደግሞ የራሳቸውንም የሌሎችንም ሀሳብ መናገር ማሳየት የሚችሉበት አቅምም ጸጋም ስላላቸው እንዲያ ባለ ጊዜ ያስቀናሉ ብዬ አስባለሁኝ። የኖሩትንም የተኖረንም ደግሞ መግለጽ የሚችሉበት መንገድ ብዙ ጊዜ ውስጣችን እንዲቆይ ያደርገዋል። አባቶችን አስመልክቶ የተሰሩ የኪነ ጥበብ ስራዎች እምብዛም ናቸው ብለን ለምናስብ ለእኛ ለጥቂቶቹ የተወሰኑትን ማስታወሳ ያሻ አይቀርም እኔ ካየሁት ከሰማሁት በኋላ ውስጤ ከከረመ አንድ ግጥም እጀምራለሁኝ የበውቀቱ ስዩም የማለዳ ድባብ ላይ ካስቀመጠው ለአባቴ ብሎ የጻፈው ግጥም ውስጤ ካወቅኩት ጀምሮ የከረመ ነው ማለት እችላለሁኝ ሰው ብቻ አልነበርክም ብሎ ይጀምራል ከዛ ወደ ማሳረጊያዎቹ ያሉ እያንዳንዶቹን መስመሮችና ስነኞች ስንመለከት የብዙዎቻችን የአባቶቻችን መልኮች ተጽፈዋል። የብዙ የኢትዮጵያውያን አባቶችን ኑሮም መንገድም ደግሞ ያሳያል ብዬ ስለማስብ በብዙ እምወደውና ብዙ ጊዜም ደግሞ እንዲባለቀን የማስታውሰው ስራ ነው። ወደ መጨረሻዎቹ አካባቢ ቤሰባት አወርሰኝ፣ አወረስከኝ፣ ትግል የትም እንዳይጥለኝ፣ ህይወት እንደፈንግል አባቴ ባቶን ይቆጨኝ ነበር እያለ የሚወርድበትና የሚያሳርግበትን መንገድ በጣም ነው የምወደው። ስታዩ ስትመለከቱት እናንተም ትወዱታላችሁ ብዬ አስባለሁ የገብረ ክርስቶስን ሌላኛውን ለአባቱ የገጠመውን ግጥም ከዛም ደግሞ ግርማ ተፈራም ለአባቱ ያቀነቀነውን ሙዚቃዎችና ሌሎች መሰሎችንም ማስታወስ ይቻላል። አባት የሆናችሁ ሁሉ፣ ጠንካራ የሆናችሁ ከኑሯችሁ፣ ከህይወታችሁ፣ ከእድሜያችሁ ቀንሳችሁ ለልጆቻችሁ መኖር ግን በጣም ዋጋ እየከፈላችሁ ላላችሁ ለእናንተ ምስጋና ይገባችኋል። ና ለቤታችሁ ሞገስ ሆናችሁ ኖሩ ማለት እፈልጋለሁ። መልካም የአባቶች ቀ ዜማ ጥበብ የማይነካው ጥፋት የለም። ይህንን ደግሞ ከልጀት ከልደት ከልጅነት ጊዜያችን እስከ ሞት ድረስ ያለውን ጉዞ ብቻ መመልከት ማሳያ የሚሆን ይመስለኛል። የልጅነት የሽሮሮ ዜማ ማባቢያችንን፣ የሰርጋችን ጊዜ አሸወይና ጭፈራውን መመልከት እንችላለን። በሀዘናችን ጊዜ ደግሞ ሙሾውና ደግሞ እንጉርጉሮም ደግሞ ቀላል የሚባል አይደለም። እንዲያ ባለ መንገድ ነው የኖር ነው ኢትዮጵያውያን እንደምታውቁት በብዝሃ መልክ፣ በባህል፣ በቋንቋ፣ በእሴት በተለይ ከጥበብ ጋር ተያይዞ ብዙ መነሳት የሚችል ጸጋዎች ያሏት። ይሁን እንጂ እንዲህ ያለውን ጉዳይ ግን ለዓለም ለማሳየት እናም ደግሞ ወንዝ ተሻግረን ሀገር አቋርጠን ደግሞ ለዓለም ለመሸጥ ብዙ እድሎችን አልተጠቀምንም ብለን እናስባለን። ዛሬም ድረስ የሚነሳው ምናልባትም ዓለም በአንድ መድረክ ተመልክተናል ብለን የምናስበው ከአራት አስርት ዓመታት በፊት የተካሄደው ኢትዮጵያ ለወዳጅ ሀገራት ለማመስገን ዓለምን በዞሩበት አጋጣሚ የተዘጋጀው የህዝብ ለህዝብ መድረክ ነው። በዛ ጊዜ እንግዲህ አንጋፋዎችም ወጣቶችም ዛሬም ቀና ብለን የምናያቸውን አርቲስቶች ያገኘንበት መድረክ እንደነበር እናስታውሳለን። ከማመስገን የተሻገረ እንደነበርም ደግሞ ማወቅ ይቻላል። በኢትዮጵያ የኪነ ጥበብ ታሪክ ውስጥም ትልቁን ምዕራፍ ጽፎ ያለፈ አጋጣሚ እንደነበር ብዙዎቻችን አንረሳውም። ዛሬ ደግሞ ከ39 ዓመት ቆይታ በኋላ ኪን ኢትዮጵያ የማንሰራራት ብስራት በሚል ከፍም ባለ በጣም በገዘፈ ሀሳብ ደግሞ የኢትዮጵያን ቱባውን ባህል፣ አኗኗር፣ ታሪክ የቀደመ ጊዜና የስልጣኔ መንገድ ለዓለም ሕዝብ ለማስተዋወቅ ጅማሮ የተደረገበት ሳምንት ነበረ። እንዲህ ያለውን ነገር ለሕዝብ ደግሞ ለማስተዋወቅ ብዙ የተሽኮረመምንባቸው አጋጣሚዎች እንደነበረ ብዙዎቹ ያነሳሉ። ይህንን ግን ምላሽ የሚሰጥ ይመስለኛል። እንደምታውቁት ህንዶችን ያወቅናቸው በሙዚቃቸው በፊልማቸው ነው። አሜሪካ ደግሞ ደጋግማ በፊልሟ ኃያል ሀገር መሆኗን ገናና ሀገር መሆኗን ስትነግረን ቆይታለች። የኪነ ጥበብን ጉልበት እንዲ ባለ መንገድ መረዳት እንችላለን። እኛም ደግሞ ኢትዮጵያ ሲባል የዓለም ህዝብ አንድ መልክ፣ አንድ ገጽታ፣ አንድ ምስል ይኖረው ዘንድ ደግሞ ይህንን ከባድና ገዘፍ ያለ ሀሳብ ይዞ ብዙ ልዑካንን ይዞ በኪነ ጥበቡ፣ በፋሽኑ፣ በእደ ጥበቡና በተለያዩ አይነት መንገዶች ኢትዮጵያን ያስተዋውቁልኛል ባሉት መልክ ሁሉ ልንገለጥ፣ አለምን ልንዞር ጅማሮ ያደረግንበት ሳምንት ነበረ። ኪን ኢትዮጵያ ይህንን ምላሽ ያደርጋል ብዬ አስባለሁ። ሀያላን ሀገሮች እስከዛሬ ድረስ ለኢንቨስትመንትም ለቱሪዝም ተመራጭ የሆኑት ባለ መንገድ ስለሆነ እግረ መንገዳቸውን ይህንን አደራ ተሸክመው የተጓዙት ልዑኮች ደግሞ ሲመለሱ በእርግጠኝነት የባህልም የኪነ ጥበብን ዲፕሎማሲ ሰርተው ይመለሳሉ ተብሎ ይጠበቃል። ከጉዟቸው መልስ ደግሞ በብዙ የምንመለከተው ይሆናል ውጤቱን

ከዓመታት ቆይታ በኋላ ሃይማኖት ግርማ አዲስ አልበም ለአድማጮችና ለአድናቂዎች እንካችሁ ብላለች። ይህንን የተመለከተ ጉዳይ ቀጥለን ልንመለከት ነው። ሰላም ሰላም፣ ሃይማኖት ግርማ ነኝ። የዘጠናዎቹ የእናንተ የወገኖች ትዝታ እንደሆንኩኝ እገምታለሁ። አሁን አዲስ ስራ ይዤ መጥቻለሁ። ጠፍቼ ነበር፣ ረጅም ጊዜ ጠፍቼ ነበር እና አሁን አዲስ ስራ ይዤ መጥቻለሁ። እንግዲህ ከዘጠናዎቹ ላስታውሳችሁ መሰለኝ። ፊቴ ብቅ ድቅን ይላል፣ ፍቅርህ ያጨዋታ፣ ቁም ነገር፣ የማረሳህ ወንድሜ ነህ፣ የልጅነት ልብ ያኖረ ከረዥም ጊዜ መጥፋት በኋላ ስመጣ አዲስ አልበም ይዤ በጥሩ ከበፊቱም ከፍ አድርጌ እንግዲህ አቅሜ የሚችለውን ሁሉ ያው ሙዚቃ ብዙ ጊዜ የገሃዱ ዓለም ነጸብራቅ ነው። ሰዎች ስሜት ውስጥ አብረን ከህዝብ ጋር ስለምንኖር ጥሩ የምንለውን ለሰዎችን የሚያቀራርብ ትዝታ የሚሆን ለእውነት ቅርብ የሆነ ለስሜት ቅርብ የሆነ ጥሩ ሙዚቃ ወቅቱን የሚመጥን እንግዲህ ተጨንቄ የምችለውን ሁሉ ጥረት አድርጌ ቆንጆ አልበም ይዤ እመጥቻለሁ። ያው እንደምታዳምጡት እና እንደምትወዱት ተስፋ አደርጋለሁ። ያው ከዛ ላይ ለምሳሌ የድሬ ሰው የሀረርጌ ለእኔ እኮ ነው ወግ ማረጌ ደግ መዳፍ በደግ እጁ አይዘጋም በሩ ደጁ ከድሬና ከሀረር ሰው ፍቅር ራሱ ፍቅር ያዘው አወይ ከዚራ ወይ ሀረሬ አማን ቤዲጅኩ ይላላ ደሬ። እንደዚህ አይነት ዘፈን እና ሌሎችም በተለያየ ስታይል ሬጌም፣ ዙክም፣ ሃውስ፣ ዲስኮ ችክችካ፣ ወሎቢት በተለይ ደግሞ ሰርቼ በማላቅበት ማለት ብሰራም ብዙ ጊዜ ስሜቴን ኮርኩሮት ሰርቼ ማላቀው ቺክቺካ ዘንድሮ ተሳክቶልኛል። ደስ ብሎኝ ሰርቻለሁ። አራት ቺክቺካ ሰርቻለሁ። ታልዘክር ያዘቦቱን ያውዳመቱን በውል ቆጥሬ ግን ትዝ ይለኛል መቼ እንደሆነ ቀኑን እንጃ ችዬ አንተዬ ባልጨቀኝ አይነት ናፍቆት የነባየ ም ሰው ነኝ እና አልቀረልኝም፣ አልቀረልኝም። የአልበሜ ርዕስ ጅንኑ ነው እና የአልበሙ ርዕስ መጀመሪያ እንዴት ነህ ጅንኑ ብሎ ጥያቄ ምልክት ነበር። ያው ሙዚቃ እውነት ለስሜት ቅርብ መሆን አለበት አይደል? እና ስሜትን እና የሆነ መልእክት አለው እራሱ ከአባባልት፣ ከቶኑ፣ ከግጥሙ ማለት ከተባለው ርዕስ ጥያቄ ምልክት መሆኑ እንዴት ነው? አንዳንድ ጊዜ ከሰዎች ጋር እንትን ስትል የምትሰጥበት መንገድ በተሰጠህ የምትቀበለዋለና፣ ሁልጊዜ ሁሉ ጊዜ የተለያዩ ስሜቶች ቢሆኑም ቀለል ባለና ፈን በሆነ በማይጎረብጥ ለመግለጽ

አንዳንድ ጊዜ ሰዎች በስሜት እና ልስራ ብለው ሳያስቡ መስራት፣ ስሜታቸው ሲፈነቅላቸው የሚሰሩት ነገር የተሻለ ይሆን እና አንዳንድ ጊዜ ልስራ ከማለት ረጅም ጊዜ ፈጅተው ምናምን የሰሩትን መውሰድ ቀሎ ስላገኘሁት እንዲንስራ ብለን የሰራነውን ሁሉ በልጦ ተገኝቶ የሰሩትን ወደ መውሰድ ሄጃለሁኝ እና አብዛኛው ስራ እንዲ ቢሰራ እንዲ ቢሰራ ብዬ ሳይሆን ጥሩ ይመጥናል ወደሚለው አደላና እንደዛ ነው የሰራሁት። ወይ ድሬ ድሬ፣ ወይ ድሬ ድሬ፣ መጋላ ድሬ መጋላ ናፈቀኝ፣ ሁሉ ነገርሽ። እሺ ከዚራ የዛፉ ጥላ ድሬ መጋላ በሸገር ከተማ በሚተራ መሰው ሳስ ስፈልግህ የት ነበርክ አንተ ሰው አልበሜን እንግዲህ እንደሰማችሁ ስለወደዳችሁት በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ያክብርልኝ። በልጅነት ጊዜያችን ምኞቶች ነበሩ። አድገን ከፍ ብለን በእውቀትም በእድሜም ከፍ ያለ ደረጃ ላይ ስንደርስ ልንደርስበት የወደድ ነው። እናም ደግሞ ብንኖረ ብለን የልባችን መሻት የሆነ በጣም ብዙ ምኞቶች ነበሩን። እሱን የታደሉ ጥቂቶች ናቸው፣ ህልማቸውን መኖር የቻሉት ማለት ነው። ግን ደግሞ ህልማቸውን መንገድ ይዘውት ብዙም ሳያጣጥሙት ደግሞ በወደዱት መንገድ ላይ ብዙም ሳይዘልቁ ሳይሄዱ ሳይራመዱ ና የሰው አይን ውስጥ በደንብ ሳይገቡ ደግሞ ህይወታቸው ያለፈ በወደዱት ሙያ ላይ ራሳቸውን ህይወታቸውን ጋር ደግሞ ሲለያዩ የተመለከት ነው ቀላል የሚባሉ ሰዎች አይደሉም። በተለይ ከዚህ ጋር ተያይዞ የእግር ኳሱ ዓለም በብዙ ይነሳል። በእርግጥ በዓለም ዙሪያ ጋዜጠኞችን የሙዚቃ ባለሙያዎችን መድረክ ላይ ሆኖ ራሳቸውን ሲስቱ ና ከዛ ደግሞ በዛ እስከ መጨረሻው ሲያሸልቡም ተመልክተን እናውቃለን። ከነዛ መካከል እንደ በልዩነት ዛሬ ማርክ ቪቫን ፎይን ብናነሳው ና ብናስታውሰው ብዬ ወድጃ አለው ማርክ ቪቫን ፎይ በጣም በወጣትነቱና በሀያዎቹ እድሜ እያለ ነበረ ከሚወደው የእግር ኳስ ዓለም የተሰናበተው ማለት ይቻላል። 2ሺ3 ዓመተ ምህረት ላይ የፊፋን ኮንፌዴሬሽን ጨዋታ ላይ ካሜሮኖች በልዩነት የመጡበት አመት እንደነበር ይነገራል። እናም ደግሞ ሀያላን የሚባሉ እነ ብራዚልን አሸንፎ ለድሉ በሚያደርገው ግስጋሴ ከኮሎምቢያ ጋር በነበረው ጨዋታ ጨዋታውን እያካሄደ ሀገሩን በድል ለመመለስ ና ከዋንጫው ጋር ወደ ሀገራቸው ለመመለስ በሚያደርጉት ትግል ውስጥ ሰባ ስምንተኛው ደቂቃ ድረስ መጫወትና መታገል ችሎ ነበረ። ሰባ ስምንተኛው ደቂቃ ላይ ግን ራሱን ስቶ ወደቀ። በጣም ርብርብ ተደርጎ ነበር አርባ ደቂቃ ገደማ የወሰደ የህክምና ባለሙያዎች ርብርብ ካደረጉ በኋላ ዳግም ግን ወደ ሜዳም ወደ ህይወትን መመለስ አልቻሉም ነበር። ታሪኩን አሳዛኝ የሚያደርገው ደግሞ ከጥቂት ደቂቃዎች በፊት አርፎ ቢሆን ኖሮ ወይም ደግሞ ከጨዋታ ወጥቶ ቢሆን ኖሮ የመዳን እድሉ ከፍተኛ እንደሆነ ሲነገር ነበር። ድካሙን አይተው አሰልጣኙ በወቅቱ እረፍት እንዲያደርግና ደግሞ ተቀያሪ ተጫዋቾች ስለነበሩ በእነሱም ደግሞ እንዲተካ ጠይቆት ነበር የሀገሬን አደራ አልበላም ና እንዲህ ባለቀን እረፍት ሳይሆን ተጫዋቼ ድሉን ወደ ቤትና ወደ ሀገሬ ነው ይዤ መሄድ ያለብኝ የሚል ሀሳብ ታግሎ ነበረ እንዲህ አይነት ብዙ አጋጣሚዎችን ተመልክተን እናውቃለን በሀገራችንም እንደ ታሪክ ረስቷቸው ደጋግመንም ባናነሳቸውም በተለያዩ ሀገር ፍቅር ላይ ደጋግመው የሚነሱ ሁለት ስሞች አሉ ጌታቸው ከበደ ና በላይነሽ ሁባንተ የሙዚቃ ባለሙያዎች ናቸው እንዲሁ መድረክ ላይ በዝግጅት መካከል ነው ህይወታቸው እንዳለፈ የሰማ ነው። ተመሳሳይ ጉዳይ አለ። አንድ ተወዛዋሽ በመድረክ ላይ ያለ በወደደው ሙያው ላይ የስራ ልብሱን እንኳን ሳይቀይር ህይወቱ ማለፉን ሰምተን ነበረ። ይህንን የተመለከተ ጉዳይ ደግሞ ቀጥለን ልንመለከት ነው። ሰው ልጅ በምድር ላይ ይህ እውነት ለሙያ የተከፈለ ውድ ዋጋ ማሳያ ነው። ጳውሎስ ሙላት በሀገር ፍቅር ቲያትር የባህል ተወዛዋዥ ነው። በባህል ውዝዋዜ የሀገሩን የተለያዩ ብሔረሰቦች ጭፈራዎች በብቃትና በሙያዊ ሥነ ምግባር እየከወነ በተለያዩ ትልልቅ መድረኮች የሀገሩን ባህል አስተዋውቋል ወዶ በተገዛለት መድረክም እስከ ወዲያኛው የህይወቱ ፍጻሜው ሆኗል። ያው እንግዲህ እኔ እናሱ ከረጅም ጊዜ በፊት ነው የምንታወቀው ና አንድ ላይ ነው የጀመርነው ውዝዋዜ ከዚህ ከሀገር ፍቅር ውጭ ብዙ ቦታ ሰርተናል እና የተለያዩ ትላልቅ መድረኮች ላይ አገራችን የተለያዩ ፕሬዚዳንቶች ሲመጡ ሀምሳኛው የኢትዮጵያ አፍሪካን አኒቨርሰሪ ላይ ረጅም አመት ሰርተናል። የአድዋ ዜሮ ዜሮም ሲመረቅ በሀገር ፍቅር እዛ ላይ ሰርተናል። እንደ አንድ እንደ ሀገር ብታየው አንድ ሀገር በቃ እንደዚህ አይካን ነገር አላት አለ፣ ወይም የቆመ ምሰሶ አላት። አንደኛው ባህሏ ነው እምነቷ ነው አለ፣ ምግብ አልባሷ መጠጧ ቋንቋ ሁሉ ነገሩ አለ፣ ጭፈራው ዳንሱ ሀዘኑ ሁሉ ነገሩ ነው አለ። አንድ ሀገርን ሀገር የሚያስብለው የራሱ ባህል ስላለው ማለት ነው ከዛ ውስጥ አንዱን እንያዝ ነው። እኛ በሙያችን የባህል ተወዛዋዦች ነው እና ያንን ነገር ተሸክመህ ደግሞ ስትሄድ ምን መሰለህ፣ ከሰውነት በሰውነት የሚገለጽ እንቅስቃሴ ነው የምትገልጸው። ጉልበትህን ነው የምታፈሰው። አጥንቶችህን ነው የምታሰራው። ስጋህን ነው የምታሰራው። ዓይን አፍንጫህን፣ ጆሮህን፣ ሁሉ ነገርህን ነው የምታሰራው እና በነዚህ እንቅስቃሴዎች ውስጥ ሀፕን የሚያደርጉ ነገሮች በጣም ብዙ አሉ። ከልጅነቱ ጀምሮ ለውዝዋዜ ሙያ ፍቅር የነበረው ጳውሎስ ከአማተር ሙያዊ እንቅስቃሴ በኋላ አንጋፋውን የሀገር ፍቅር ቲያትር ቤት በመቀላቀል ባለፉት አምስት ዓመታት የሙያ ብቃቱን ከፍተኛ ደረጃ አድርሶ ነበር። ከሙያው ባሻገር ጳውሎስ በሙያ አጋሮቹም ሆነ በሚያውቁት ሰዎች ዘንድ ተወዳጅ ስብዕና ያለው ነው። ቲያትር ፍሪ ሰርቪስ ይሰጥ ነው ማቀው በጣም ትንሽ ልጅ ነው እና ቢዩት አሁን አሜሪካን ሀገር ለካልዱት በጣም ትንሽ ልጅ ነው። ብዙም እዛ ፍሪ ሰርቪስ ሲሰጥ ፍሪ ሰርቪስ እንግዲህ እንደ በትንሽ ብር የሚሰሩ ማለት ነው። ወንድማችን ጳውሎስ ልክ እንደ ከዚህ ቀደሙ እንደነበሩት ሙያተኞች ነበር ማለት ይቻላል። ከዚህ ቀደም የነበሩት ሙያተኞች እንዴት ናቸው ብንል ሙያ ብቻ ሳይሆን ወይም በችሎታ በአቅም ብቻ ሳይሆን በዲሲፕሊንም ጭምር በጣም የታነሱ ነበሩ እና የጳውሎስ ለየት የሚያደርገው ከአብዛኞቻችን የሙያ ጋሮች ጓደኞቻችን በጣም ካልም ነው። በደንብ በቃ የወረደ ጸጥ ያለ ድምፁን የማትሰማው ሰው። ለሰው ልጅ ያለው አክብሮት፣ ለሰው ልጅ ያለው አመለካከት ለትልቁ ለትንሹ ሁሉንም እንደ አንድ ቤተሰብ አይተው ነው የነበረው። ያው እንግዲህ አንዳንድ ጊዜ ዳዊት የሚለው ነገር አለ። ይሁን ብለን ዝም አለን ነው ያው ይሁን ብለን ዝም አለን ነው። ምክንያቱም እግዚአብሔር የፈቀደውን ይወስዳል የወደደውን ይወስዳል። ሚያዚያ 18 2017 ዓ ም ጣይቱ የባህልና ትምህርት ማዕከል ሲመረቅ ድምቀት ሆኖ ያረፈደው ጳውሎስ የተለያዩ የባህል ጭፈራዎችን አቅርቦ ነበር። ያ ብርቱ፣ ለሙያው ታማኝ የሆነው ወጣት ግን መጨረስ ተስኖታል። ብዙ ፈተናዎች እንዳሉበት ባለሙያዎቹ የሚያነሱለት የውዝዋዜ ጥበብ እስከ መቼ በዚህ መንገድ ይጓዛል? በጳውሎስ ሊያበቃ ይገባል ባይ ናቸው። የሙያ አጋሮቹ ነፍሱን ያጣው ስቴጅ ላይ አራት ፐርፎርማንስ እንደዚህ ከሰራ በኋላ አምስተኛውን ፐርፎርማንስ ለመስራት ልብስ ቀይሮ ነው ወጋኝ በሚል ነው ህይወቱ ያለፈው። ማንም ሰው ቢመጣ ቅድሚያ እኛንን የምንቆመውና በዛ ልክ ደግሞ ይሄ ሙያ አልታየም። ብዙ የሚጎለን ነገሮች አሉ። ብዙ ብዙ በራሳችን ነው፣ ብዙ ነገር እያሟለን ያለ ነው። ክብር የለውም ሙያው። ይሄንን አይቶ ቢያንስ እንኳን አሁን ላለ ነው፣ አሁን ለሚፈጠሩ፣ ከእኛ በኋላ ለሚፈጠሩ ጄኔሬሽኖች የሆነ እዚህ ጋር ቢበቃ ደስ ይለኛል። ጳውሎስ ትምህርት ነው የሰጠ። እየሰራ ነው፣ ከእኛ ጋር ካጠገባችን ሆኖ ነው። ደስተኛ ነበረ፣ እየሰራ ነው ያለፈው። መንግስትም ብቻ አይደለም፣ ማህበረሰቡም ራሱ ትኩረት መስጠት መቻል አለበት። ለኪነ ጥበብ ሰዎች በተለይም ደግሞ ውዝዋዜ ማህበር የለም። በዚህ አጋጣሚ ኃላፊነቱን ወስዶ መንግስት ለዚህ ለውዝዋዜ ማህበር የኢትዮጵያ ቲያትር ሙያተኞች ማህበር አለ፣ የኢትዮጵያ ፊልም ሜከርስ አሶሴሽን አለ፣ የሙዚቃ ማህበር አለ፣ ድምጻኖች አጠቃላይ ሁሉም እነዚህ። ውዝዋዜ ግን የለም። ይህ ልጅ እዛው አካባቢ ፈርስቴድ ቢኖር አጋጣሚ የሚባል ነገር የለም አጋጣሚ የሚባል ነገር ምክንያቱም፣ ቅድመ ጥንቃቄ ቢደረግ ፈጣሪ እሱ የፈረደውን ያውቃል። ግን እንደ ሰው ስናስበው ግን ጥንቃቄ የሚደረግበት እንደ ዝም ብሎ ብቻ ለባህል አድማቂነት የሚጠሩበት መሆን የለበትም። ጳውሎስ ብዙ ህልም የነበረው ወጣት ነበር። ሞት ግን ገና ህይወትንና መድረክን ያልጠገበውን ወጣት ከመንገዱ አስቀርቶታል። ለኪነ ጥበብ ሙያ በመድረክ ላይ ሕይወታቸውን ካጡት ቀደምት ከያንያን እንደ የሀገር ፍቅሯ ድምፃዊት በላይነሹ ባንተ ሆኖ አልፏል። ሁሌም ራስን ስለመለወጥና የተሻለ ይህን ሙያ የተሻለ የማድረግ ነበር እቅዳችንና አሁን ከፊት ለሚመጡት ዓመታት እሱ በካሜራ ተመርቆ ጨርሶ ነበር እና የራሳችን የሆነ ነገር አንድ ክሬት አድርገን ዩቲዩብ ላይ ለመስራት እቅድ ነበረ እና ብዙ ብዙ ነበረን እቅድ እና ከራሳችን ህይወት በላይ ለሙያችን ትልቅ ነገር እንሰራለን ብለን እያሰብን ነበረ። ከጎን ያጣ ነው እና ትልቅ ህልም ነበረው። ፍቅርን ለጳውሎስ በሀገር ፍቅር የተካሄደው የመታሰቢያ ዝግጅት ጳውሎስን ከማሰብ ባለፈ ቤተሰቡን ማገዝ እንደሚገባ ሐሳብ የተነሳበት ነው። አንድ እህት አለችው ታናሽ፣ የሚረዳትም እሱ ነበር። ይህን ነገር እየሰራ ምናምን ነው፣ ይህን ነገር ቤተሰቡን የሚረዳው እና ቢያንስ ሁሉንም መርዳት ባንችል መጀመር ካለብን ነገር ከሷ ጀምረን የሆነ ነገር ቢደረግላት ማንም ሰው እግዚአብሔር እስካለለት የሚቆየው እና ብቻ ለሷ መድረስ ቢቻል አለ በሷ ቢበቃ እና እኛም ጸሎታችን እሱ ነው። እየሰራንም ያለ ነው እሷን ከፍ ለማድረግ ነውና፣ እሷ ተጎርታለች። እሷን ማየት ቢቻል ደስ ይለኛል። እንደሌላው አርቲስትም ብንቆጠር ደስ ይለኛል። በደስታ የምናሰፍረው እና መልካም ትዝታዎች የምንጽፍበት ሳምንት ፍሬያማ ሳምንት እንዲሆንላችሁ እንመኛለን። የሳምንት ሰው ይበለንና፣ ደግሞ በእድሜ በጤና ከተገናኘን በአዳዲስ ጉዳዮች እናገኛችኋለን። ጤና ይስጥልኝ።